የኢትዮጵያ መገናኛ ብዙሃን የሀገርን አንድነት ለማደርጀትና ብሔራዊ ጥቅምን ለማስከበር የሚሰሩትን ዘገባ የበለጠ የተደራጀ እንዲሁም የኢትዮጵያና የኢትዮጵያውያንን ልክ የሚያንጸባርቅ እንዲሆን ይጠበቃል፣ ይሰራልም። ይህንንም የበለጠ ያረጋግጣል ተብሎ የታመነበት በኢትዮጵያ የመጀመሪያ የሆነው የሚዲያ ልህቀት ማዕከል ስራውን ጀምሯል፣ ተከፍቷል። እንኳን ደስ አላቸው። በማዕከሉ ማስጀመሪያ የተገኙት የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ መንግስት ሚዲያውን የሚያሻሽሉና ተወዳዳሪ የሚያደርጉ የሪፎርም ስራዎችን መስራቱን እንደሚቀጥል ገልጸው፣ የሚዲያ ልህቀት ማዕከሉ ስራ መጀመር የሚዲያ ዘርፉን በማዘመንና በማሰልጠን የሀገርን ጥቅም ለማስከበር የሚሰሩ የሚዲያ ተቋማትን ለመፍጠር ወሳኝ ነው ብለዋል። የመገናኛ ብዙሃን ተቋማት ባለሙያዎች ከመቼውም ጊዜ በላይ የህዝብና የአገርን ብሔራዊ ጥቅም በማስከበር ተልኳቸውን በጥራት ይወጡ ዘንድ የመገናኛ ብዙሃን ባለሙያዎች የሙያና የስነ ምግባር ደረጃ ማጠናከር ያስፈልጋል። ስለሆነም የሚዲያ ልህቀት ማዕከል እውን መሆን የመገናኛ ብዙሃን ባለሙያዎች የሙያና የስነ ምግባር ደረጃ በማሻሻል እና ኢትዮጵያን የሚመስል የኢትዮጵያን ብሔራዊ ጥቅም ማዕከል ያደረገ ፕሮፌሽናል የሚዲያ ስርዓት በመገንባት የህዝብን የመረጃ ተደራሽነትና ተጠቃሚነት ለማረጋገጥና የሀገራዊ ብሔራዊ ጥቅምን ለማስከበር የማይተካ ሚና ይኖረዋል። የኢትዮጵያ ሚዲያዎች የኢትዮጵያን ብሔራዊ ጥቅም የማይረሱ ህብረ ብሔራዊ አንድነትን የሚያጠናክሩ፣ አንድ የሚያደርጉና የሚያሰባስቡ እንዲሁም ኢትዮጵያ እንድትበለጽግ የሚሰሩ መሆን አለባቸው ያሉት ደግሞ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት ናቸው። የኢትዮጵያ ሚዲያ ማለት አራቱን ነገሮች የማይረሳ ሚዲያ ነው። የመጀመሪያው ብሔራዊ ጥቅም፣ የኢትዮጵያን ብሔራዊ ጥቅም ምንጊዜም ቢሆን የማይረሳ ሁለተኛው ህብረ ብሔራዊ አንድነት ነው። የኢትዮጵያ ሚዲያ የኢትዮጵያን ህብረ ብሔራዊ አንድነት የሚያጠናክር ሚዲያ መሆን አለበት። ሶስተኛው የወል ትርክት ነው። ሚዲያው ምንም ቢሆን ሰዎች ወደ አንድነት፣ ወደ መሰባሰብ፣ ወደ ጋራ ጉዳዮች እንዲመጡ የሚያደርግ ትርክት እንጂ ሰዎችን የሚያበጣብጥ፣ የሚያለያይ፣ የሚያናችፍ ትርክት ውስጥ የሚገባ ከሆነ እሱ የኢትዮጵያ ሚዲያ አይደለም። አራተኛው ይቺ ሀገር መበልጸግ አለባት። ብልጽግና ስል ፓርቲውም ማለት አይደለም የብልጽግና እሳቤ ማለት ነው። የኢትዮጵያ ሚዲያ እነዚህ አራቱ ላይ መግባባት አለበት። የኢትዮጵያ መገናኛ ብዙሃን ዋና ዳይሬክተር ዶክተር ሳምሶን መኮንን በበኩላቸው ማዕከሉ ኢትዮጵያን የሚመስል ሚዲያ ሚዲያና ጋዜጠኞችን መፍጠር ግዴታ በመሆኑ በተለያዩ የጋዜጠኝነት ዘርፎች ስፔሻላይዝድ እንዲያደርጉ በማድረግ በቂ የተጣራና ሚዛናዊ መረጃ ለአድማጭ ተመልካች ማድረስ እንዲችል ያስችላል ሲሉ ተናግረዋል። በዚህም መነሻነት ማዕከሉ በተለያዩ የጋዜጠኝነት ዘርፎች ስልጠና እንደሚሰጥም ጠቅሰዋል። በዓለም አቀፍ ደረጃ ከጋዜጠኝነት ሙያ እድገት ጋር የተጣጣሙ የስፔሻሊቲ ፕሮግራሞችን በመለየት ወደ ስራ መግባቱን እገልጻለሁ። በዚህም መሰረት ወተር ጆርናሊዝም ወይም ሃይድሮ ኮሚኒኬሽን፣ ማይኒንግ ጆርናሊዝም፣ ሄልት ጆርናሊዝም፣ ኢሌክሽን ጆርናሊዝም፣ ክላይሜት ጆርናሊዝም፣ ቱሪዝም ጆርናሊዝም፣ ፋይናንሻል ጆርናሊዝም፣ አቪዬሽን ጆርናሊዝም፣ ፒስ ጆርናሊዝም በተለይም ደግሞ ዴታ ጆርናሊዝም እና ኤአይ ድሪቨን ጆርናሊዝም የልህቀት ማዕከሉ የትኩረት መስኮች ይሆናሉ። ማዕከሉ በዋናነት ጋዜጠኞች ሀገራዊ ጥቅምን የሚያስጠብቁ ስራዎችን እንዲሰሩ፣ የሚዲያ ሙያ እንዲከበር፣ የጋዜጠኞች በነፃነት ሀሳብን የመግለጽ መብት እንዲረጋገጥ፣ ሙያውን የሚያከብሩ ሚዲያ እንዲፈጠሩና ሙያዊ ስነ ምግባርን ያከበሩ የሚዲያ ተቋማት እንዲበረክቱ የሚሰራ መሆኑ ተመላክቷል።